ክርስቲያኖች አይታደሙ። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናቸው ሁሉ ሰላም አለውኝ? እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማቸው ይግዛል። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት ቪዲዮ ልብ የሚሰብር በጣም በጣም የሚያሳዝን ቪዲዮ ነው እና ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ፍትህ ለዝቋሏ አቦ እላለውኝ። ከዚ ቀደሙም የዛሬ ዓመት የካቲት ላይ የካቲት ወር ላይ እንደዚሁ ታርደው ነበር አባቶች። አሁን ደግሞ ተደገመ። ብቻ ዘረኝነትን መድኃኒዓለም ያጥፋልን ነምለው ባጭሩ በቃ እኚህ አባቶች አሁን ራሳቸውን ሸጠው ለእግዚአብሔር ለፈጣሪ ባገለገሉ ላይ ምን አጠፉና እና እንዲያለ ግፍ ይፈጸምባቸዋል? ምን አጠፉ? የኔ ኮ የሚገርመኝ ነገር ምን አጠፉ? እኚህ አባቶች ኮስሰው ራሳቸውን ጭንቅላታቸውን ደፍተው እግዚአብሔር ላገለገሉበት ይሄ ይገባቸዋል? ይሄ ይገባቸዋል? ለእነሱ መሳሪያ ታጥቀዋል ወይስ ምን አድርገዋል? እና ፍትህ ለዝቋላ አቦ በግፍ ለተገደሉት አባቶቻችን ፍትህ እንላለን፣ ፍትህ እንላለን። እና በጣም ነው ልብ የሚሰብረው እስኪ ቪዲዮን እንከታተልና ተመልሰን እንመጣለን ብለን ያውም ኢትዮጵያውያኑን መልካችን አንድ ደማችን አንድ ህይወታችን አንድ እድል ፈንታችን አንድ የሆነውን ሰዎች ለፖለቲካ ብለው እያወቁ በዝግ ቤት በጓዳ በመንፈስ ቅዱስ ላይ መነኮሳትን አሳምፀው በቤተ ክርስቲያን ላይ የሠሩትን ነውር እግዚአብሔር አይቶቦታልና ይመለሱ። እግዚአብሔር አይቶቦታልና ይመለሱ። የእናንተም ድምፅ ከሆነ ይመለሱ ብሉ ይመለሱ። አምጽዋልና በእግዚአብሔር መንግስት ላይ ዶክተር አብይ ንስሐ ይግቡ፣ ንስሐ ይግቡ። በሕግ አምላክ ሕግ አፍርሱ፣ በሕግ አምላክ ሕግ አፍርሱ፣ በሕግ አምላክ የእግዚአብሔርን ሕግ አፍርሱ። ዶክተር አብይ ስልጣን ያልፋል፣ ክብር ያልፋል። ታሪክህን አያበላሹ። የእግዚአብሔርን ክብር አይጋፉ። ዶክተር አብይ የቅዱስ ንቀው በገዳም በበዓታቸው ተወስነው ለሀገራቸው ኢትዮጵያና ለሕዝቧ እንዲሁም ለቅድስ ቤተ ክርስቲያን የሚጸልዩ አባቶች ጋር እጃችሁን ማንሳት ለምን አስፈለገ? እስከ መቼ ነው የቤተ ክርስቲያን አባቶች የሚገደሉት የሚታረዱት? እስከ መቼ ነው የቤተ ክርስቲያን አገልጋይ ካህናቶች የሚገደሉት የሚታረዱት? በጣም በጣም ያሳዝናል፣ ያማል። ማርያምን ነው የምላችሁ። እነሱ ምን ባጠፉ ይህ ግፍ ይገባቸዋል? እንዴት ጸሎት የያዙ አባቶች፣ መሳሪያ ያልያዙ አባቶች ጋር በጸሎት ለሚያምኑ ለሀገራችን ለሚጸልዩ አባቶች ጋር እጃችሁን ማንሳት እስከ መቼ? ይኸው በዝቋላ አቦ የሚገኙ መነኮሳትና ገዳማውያን ታርደዋል። ተይዘውም ወዳልታወቀ ቦታ ታግተው የተወሰዱ አባቶች አሉ። እስካሁን ድረስ የት እንዳሉ አይታወቀ። ይህን ድርጊት የፈጸመው አካል ማን ነው? የዛሬ ዓመትም እዚሁ ዝቋላ አቦ ላይ በየካቲት ወር እንደዚህ አይነት ግፍ ተፈጽሞ ነበር። ያ አልበቃ ሲላቸው ዘንድሮም ደገሙት። በገዛ ሀገራችን የኦርቶዶክሳውያን ስደት እስከ መቼ ድረስ ነው? ማብቂያውስ መቼ ነው? እስከ መቼ ነው ጥቁር ልብስ እየለበስን ስለ ቤተ ክርስቲያን የምናለቅሰው? ሰው እስከ መቼ ነው የኦርቶዶክሳውያን ዝምታ? መቼ ነው መጨከን የምንጀምረው? የገዳማውያን አባቶችና የካህናት መታረድ መገደል ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ ከላይ ሆነው ቅድስት ቤተክርስቲያንን የሚመሩ አባቶች ጨከን ብለው እርምጃና ትዕዛዝ መስጠት ይኖርባቸዋል ብዬ አምናለሁ። ተመልሰን መትናል። ቪዲዮ ከን ይመስላል። አሁን ደግሞ እስኪ ቀጣይ አባታችንን እናዳምጧቸው። ጨርሳቸው አዳምጧቸው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 ካልመለሽ ታዲያ አንቺ የምድር ርስት ቀምጠሽ የሰማይ ርስት አገኛለሁ ማለት አትችም። እግዚአብሔር የፍትህ አምላክ ነው። እንዳትቆርብ አውግዥሻለሁ አለ። አሰድድሃለሁ አለች። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? እረ እባካችሁ ዮሐንስን ተው በሉት፣ አሰድደዋለሁ ስትል፣ ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት ምእመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም። ል እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ ቲፎዞ የሚያደራጁ እኔ የተነካ ውጡልኝ የሚሉ አልነበሩም መምህሮቻችን። መምህሮቻችን እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሀሳብ አመጣ ቁጥር መረበሽ የለባቸውም መምሮቻችን። እነዚህ ናቸው መልካቡ፣ ስራቸው ምስክራቸው ነው። ቅዱስ ቄርሎስ ደግሞ እንዲህ አለ ሃይማኖተ አበው ምዕራፍ ሰባ ስምንት ቁጥር ሁለት ላይ ነይነሰ በይንተ ስርዓተ መድኃኒነ ነአምን ከመ እምነታ በዊነ ቅዱሳን፣ እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሂዶ ንጹሓን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ነይነሰ ንተኑ ንተሉ እምነታ በዊነ ቅዱሳን ዘይንበለ ተወላውዶ፣ እኛ ግን ንጹሓን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን። እስመ ሶበ አንበብነ መጻሕፍት መጻሕፍተ እልክቱ ሠራዊነ አልባቢነ የእነሱን መጻሕፍት በተመለከትን ጊዜ